ሰላም ጤና ይስጥልን። ክቡራን የአምዛራ ሚዲያ ዝና ቤተሰቦች ለአሁኑ የተመራረጡ መረጃዎችን ይዘን በሰዓታችን መተናል። አስቀድመን ማበየት ነጥቦቹን እንንገራቸው። የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያስቆም የአሜሪካ መንግስት ጠየቀ። በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና ብድናና በጸጥታ ስርዓት ስር የሚገኙ ህጻናት እንዲለቀቁ እንዲደረግም የአሜሪካ መንግስት አሳስቧል። ቀዳሚ ጉዳያችን ነው። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች የአስገድዶ መድፈርና ወሲባዊ ጥቃቶች እንደተፈጸሙባቸው ከ43 የጤና ባለሙያዎችና ከሕክምና ባለሙያዎች ካሰባሰባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግቧል። ባለፉት ሁለት ዓመታት በክልሉ የአስገድዶ መድፈር ጥቃቶች እየተፈጸሙባቸው ሴቶች ከ8-65 ዕድሜ ክልል ውስጥ እንደሚገኙ ዘገባው አመላክቷል። አብረውን ሲቆዩ ይሆንም ያደምጣሉ። በአማራ ክልል የሚንቀሳቀሱ ተዋጊ ኃይሎች ውጊያ አቁመው ወደ ውይይት እንዲገቡ ደሳለኝ ጫኔ ጥሪ አቀረቡ። የምክር ቤት አባሉ ደሳለኝ ጫኔ በአማራ ክልል የሚፈጸመውን ሰብአዊ መፍትሰት የሚመረምር ገለልተኛ ባለሙያም ወደ ክልሉ እንዲገባ ጥሪ አቅርበዋል። የመረጃችን አንዱ አካል ነው። የትምህርት ሚኒስትሩ ብርሃኑ ነጋ በትምህርት ተቋማትና አካባቢያቸው የትምህርት አዋቂ ድርጅቶችን ለመከላከልና ለመቆጣጠር የሚያስችል አዲስ ሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታወቁም። ይህ ደንብ የትምህርት ጥራትን ለማረጋገጥና ብቁ ዜጎችን ለመፍጠር ያለመ ነው ተብሎ አለ። አብረው ሲቆዩ የሚያደምጡት ማኅበራዊ ጉዳያችን ነው። የምንሰለጥነውና የምንታጠቀው ጦርነትን ለማስቀረት ነው ሲሉ ሌተናል ጀኔራሉ ተናገሩ። ሌተናል ጀኔራሉ የሠራዊቱን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያ ሉዓላዊነት ለማስጠበቅ እንዲሁም ጦርነትን ለማስቀረትና ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ተናግረዋል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲቆዩ እኔና ሌሎች መረጃዎችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያስቆም የአሜሪካ መንግስት ጠየቀም በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና ና በጸጥታ ስርዓት ስማርቱ የሚገኙ ህጻናት እንዲለቀቁም የአሜሪካ መንግስት አሳስቧል የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው አመታዊ የዓለም አቀፍ ሪፖርት የኢትዮጵያ መንግስት ህጻናትን ለውትድርና ሙያ መመልመሉን እንዲያቆም በጥብቅ አሳስቧል መንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት የሚሳተፉ አካላት ላይ ምርመራ በማድረግ የከባድ የስር ቅጣትን እንዲጨምር ጥብቅ እርምጃ እንዲወስድ ምር ሪፖርቱ ምክር ሀሳብ ሰጥቷል። የኢትዮጵያ መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ሪፖርቱ የጠቀሰ ሲሆን ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት እንኳን አልቻለም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትንና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከሌላ የመስጠት እጥረቶችም ውስን ስለመሆናቸው ሪፖርቱ አመላክቷል። የኢትዮጵያ መንግስት የግዳጅ ጉልበት ብዝበዛና የህፃናትን ለወሲብ ማዘዋወርን ጨምሮ የአገር ውስጥ ሰዎች ዝውውር ወንጀል በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርት በግልጽ አስቀምጦታል። ሪፖርቱ መንግስት ከሰራተኛ ቀጣሪ አጋር አካላት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ ስራ ቅጥር ቦርድ ማቋቋምና የሰራተኛ ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክረ ሀሳብ ያለውን ማቅርቡን አምዛሪያ ሚዲያ ተመልክቷል። በአማራ ክልል በመንግስት እና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች የአስገድዶ መደፈርና ወሲባዊ ጥቃቶች እንደተፈጸሙባቸው ከ43 የጤና ጣቢያዎችና ህክምና ባለሙያዎች ካሰባስባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግቧል። ባለፉት ሁለት ዓመታት በክልሉ የአስገድዶ መድፈር ጥቃቶች የተፈጸሙባቸው ሴቶች ከ8 እስከ 65 ዓመት ዕድሜ ክልል ውስጥ የሚገኙ እንደሆኑም ዘገባው ገልጧል። ግጭቱ ከተቀሰቀሰ ጀምሮ እስከ ባለፈው ዓመት ግንቦት ወር ድረስ ብቻ 2697 ሴቶች ላይ የአስገድዶ መደፈር ጥቃቶች እንደተፈጸሙባቸው ካሰባሰቡ መረጃዎች መረዳቱን የጠቀሰው የዜና ምንጩ ከእነዚህ የአስገድዶ መድፈር ወንጀል ሰለባዎች መካከል 45 በመቶዎቹ ከ18 ዓመት በታች የሚገኙ ህጻናት እንደሆኑም አመላክቷል። ከግማሽ በላይ የሚሆኑት እያስገዶ መድፈር ጥቃት ሰለባዎች የአባላዘር በሽታዎች እንደተያዙና በርካቶች ለእርግዝናና ለከባድ ስነ ልቦና ቀውስ እንደተዳረጉም መረጃዎች እንደሚያመላክቱ በዘገባው ላይ ተጠቅሷል። በአማራ ክልል የሚንቀሳቀሱት ተዋጊ ኃይሎች ውጊያ አቁመው ወደ ውይይት እንዲገቡ ደሳለኝ ጫኔ ጥሪ አቀረቡ። የምክር ቤት አባሉ ደሳለኝ ጫኔ በአማራ ክልል የሚፈጸመውን የሰብአዊ መብት ጥሰት የሚመረምር ገለልተኛ ባለሙያ ቡድን ወደ ክልሉ እንዲገባ ጥሪ ያቀርበዋል ቢቢሲ ያወጣውን የምርመራ ዘገባ ተከትሎ ጥሪ ያቀረቡት አባሉ በመንግስት ኃይሎችና በፋኖ ኃይሎች መካከል ግጭት ከተነሳ ወዲህ የአማራ ህዝብ እየደረሰበት ያለውን እጅግ ከባድ ስቃይ አሳዛኝ በሚል ገልጸውታል የቢቢሲ ዘገባ የሚያመላክተው የክልሉ ህዝብ የሚገኝበትን አሳዛኝ ሁኔታ ነው ብለዋል የፓርላማ አባሉ ደሳለኝ ጫኔ ስለ ንጹሐን ዜጎች ሞት ከባድ የሰብአዊ መፍሰቶችና መፈናቀል የሚወጡ እያንዳንዱ ዘገባዎች የሀገራችንን ህዝብ ልብ የሚሰብሩ ናቸው ብለውታል በክልሉ እየተካሄደ ባለውና ለረጅም ጊዜ በዘለቀው የእርስ በእርስ ግጭቱ ውስጥ የንጹሐን አማሪዎች ህይወት እንደ ተጓዳኝ ጉዳት ተደረጎ ቢ ሲታይ ዝም ብለን ልንቆማ አንችልምም አንቆምምም ብሏል። እኔም እንተወካይ እንደመሆን የመጠን ለሁሉም ተዋጊ ወገኖች ወዲያውኑ ውጊያውን እንዲያቆሙ ጥሪ ያቀርባለሁ ብለዋል። ከዚህም ባለፈ ሙሉ ተጠያቂነትን ለማረጋገጥ በአማራ ክልል ውስጥ ሪፖርት በተደረጉበት ሁሉም የሰብአዊ መብት ጥሰቶች ላይ አስቸኳይና ና ገለልተኛ ለማቀፍ ምርመራ መደረግ አለበት ብለዋል። ፖለቲከኛው ዘላቂነት ያለው ብቸኛ መፍትሄ እውነተኛ የፖለቲካ ውይይት ነው እያሉት ደሳለኝ ጫኔ ውይይት ቅሬታውንና ዋና ዋና መንስኤዎችን የሚፈታ የአማራ ሕዝብ ህጋዊ ጥያቄዎቹን የሚያስከብርና በመላው ክልሉ ዘላቂ ሰላምን የሚያሰፍን ይሆናል ብለዋል። በማህበራዊ መተሳሰሪያ ገጽ በኩል በግልጽ ባስተላለፉት መልእክታቸው የትምህርት ሚኒስትሩ ብርሃኑ ነጋ በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታወቀ። ይህ ደንብ የትምህርት ጥራቱን ለማረጋገጥና ብቁ ዜጎችን ለመፍጠር ያለመ ነው ተብሏል። ዋና ዋና ነጥቦችና ዓላማዎቹም የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር የሚደረስ የገንዘብ ቅጣት እንደሚጠብቃቸው ነው የተመላከተው። ደንቡ እየጨመረ የመጡትን አዋኪ ጉዳዮች ከመግታት ባሻገር ከኢትዮጵያውያን ወግና ልማድ ጋር ይቃርናሉ ተብሎ የተለየ የውጭ ባህላዊ ልማዶችን በትምህርት ተቋማት አካባቢ መፈጸም ሙሉ በሙሉ ይከለክላል። ዋነኛ ዓላማው በትምህርት ቤቶች አካባቢ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተና የስብዕናው የተሟላ በመልካም ስለ ምግባር የታነጸ ግብረ ገብነት የተላበሱ ብቁ ትውልድ እንዲፈጠር ማስቻል ነው። የተከለከሉ የውጭ መህላዊ ድርጊቶች ምሳሌዎችም አዲሱ ደንብ የሀገሪቷን ባህልና ወግ ይቃረናሉ ተብለው በግልጽ የዘረዝራቸው አሉታ የመጤ ድርጊቶች ክብረ በዓላትንም ይከለክላል ተብሏል። የብን ሰለጥነውና የምንታጠቀው ጦርነትን ለማስቀረት ነው ሲሉ ሌተናል ጀነራሉ ተናገሩ። ሌተናል ጀነራሉ የሰራዊቱን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያን ሉዓላዊነት ለማስጠበቅ እንዲሁም ጦርነት ለማስቀረትና ጦርነት ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ተናግረዋል። ሰራዊቱ የሚሰለጥነው ለሰላም ነው ያሉት ጀነራል መኮንኑ የኢትዮጵያን በሚመጥን ዝግጁነት ቁመና ላይ እንገኛለን ብለዋል። እኛ የምንጠብቀው ሀገር፣ የምንቆምለት ሕዝብ ነው የተሰጠን ተልእኮ ያለን በመሆኑ ሌት ተቀን እንተጋለን ያሉት ሌትናል ጀነራል ዘውዱ በላይ ማዕከላዊ ዛሁን ላይ በጸረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቆመና ላይ ስለመሆኑ አረጋግጠዋል። ሌላው የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዘገብ ነው። ይህም በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገው ንግብ መምታት በሚያስችል አቅም ለመታጠቅ በሆኑን ነው ጀነራል መኮንኑ የተናገሩት። በተግባር የታገዘ ስልጠና በማካሄድ ለላቅ ድልና ውጤታማ ግዳጅ አፈጻጽም አቅማችንን ለመማጉልበት ተግባር ተጠናክሮ ይቀጥላል ብለዋል። ጀነራል መኮንኑ ይህንን የገለጹት በጋሻ ከውድ ስልጠናቸውን ሲከታተሉ የነበሩት ሻለቃዎች የምርቃት መርሃ ግብር ላይ በተከናወነበት ዕለት በክብር እንግድነት ታድመው ነው። ክቡራን የአምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ስለምትከታተሉ እናመሰግናለን። ጤና ይስጥልን።